የመጽሐፍ ቅዱስ ትረካ ኦሪት ዘፀአት ምዕራፍ ስምንት። ላይክ በማድረግ ጀምሩት። እግዚአብሔርም ሙሴን ተናገረው፣ ወደ ፈርዖንም ግባ እንዲህ በለው፣ እግዚአብሔርም እንዲህ ይላል፣ ያገለግለኝ ዘንድ ሕዝቤን ልቀቅ። ለመልቀቅም እንቢ ብትል ግን እነሆ እኔ አገርህን ሁሉ በጓጉንቸሮች እመታለሁ። ወንዙም ጓጉንቸሮችን ያፈላል፣ ወጥተውም ወደ ቤትህ፣ ወደ መኝታ ቤትህ፣ ወደ አልጋህ፣ ወደ ባሪያዎች ቤት፣ በህዝቡም ላይ ምድጃዎቻችሁ ወደ ቡሃቃችሁም ይገባሉ። ጓጉንቸሮች በአንተና በህዝብህ በባሪያዎችሁ ሁሉ ላይ ይወጣሉ። እግዚአብሔር ሙሴን አለው። አሮንን በትርህን ይዘህ በወንዞቹና በመስኖዎቹ በውሃዎቹ ማከማቻዎች ላይ እጅህን ዘርጋ በግብፅ አገር ላይም ጓጉንቸሮችን አውጣ በለው። አሮንም በግብፅ ውኆች ላይ እጁን ዘረጋ ጓጉንቸሮቹም ወጡ፣ የግብፅ አገር ሸፈኑ። ጠንቋዮችን በአስማታቸው እንዲህ አደረጉ፣ በግብፅ አገር ላይ ጓጉንቸሮችን አወጡ። ፈርዖንም ሙሴንና አሮንን ጠርቶ፣ ጓጉንቸሮቹን ከእኔ ከሕዝቤም እንዲያረቅ ወደ እግዚአብሔር ጸልዩልኝ፤ ለእግዚአብሔር ይሰዋ ዘንድ ሕዝቡን እለቅቃለሁ አላቸው። ሙሴም ፈርዖንን፣ ጓጉንቸሮቹ ከአንተ ከቤቶች እንዲጠፉ፣ በወንዙም ብቻ እንዲቀሩ፣ ለአንተና ለባሪያዎችህም ለህዝብህም መቼ እንዲጸለይ አስታውቀኝ አለው። እርሱም ነገ አለ። ሙሴም፣ አምላካችንን እግዚአብሔርን የሚመስል እንደሌለ ታውቅ ዘንድ እንደ ቃልህ ይሁን አለው። ጓጉንቸሮቹም ከአንተ እና ከቤቶችህ፣ ከባሪያዎችህም፣ ከህዝብህም ይሄዳሉ፤ በወንዙም ብቻ ይቀራሉ አለ። ሙሴና አሮንም ከፈርዖን ዘንድ ወጡ። ሙሴም በፈርዖን ላይ ስላመጣቸው ጓጉንቸሮች ወደ እግዚአብሔር ጮኸ። እግዚአብሔርም ሙሴ እንዳለ አደረገ። ጓጉንቸሮችም ከቤት ወደ ከወጀድም ከሜዳም ከቤት ከወደደጅም ከሜዳም ሞቱ። እንደ ክምርም አድርገው ሰበሰቧቸው። ምድርም ገማች። ፈርዖንም ጸጥታ እንደሆነ ባየ ጊዜ ልቡን አደነደነ። እግዚአብሔርም እንደተናገረ አልሰማቸውም። እግዚአብሔርም ሙሴን አለው፦ አሮንን፦ በትርህን ዘርጋ፥ በግብፅ አገር ሁሉ ቅማል እንዲሆን የምድሩንም ትቢያ ምታ በለው። እንዲሁም አደረገ፤ አሮንም እጁን ዘረጋ፥ በበትሩም የምድርን ትቢያ መታው፥ በሰውና በእንስሳ ላይ ቅማል ሆነ፤ በግብፅ አገር ሁሉ የምድር ትቢያ ሁሉ ቅማል ሆነ። ጠንቋዮችን በአስማታቸው ያወጡ ዘንድ እንዲህ አደረጉ፥ ነገር ግን አልቻሉ፤ ቅማሉም በሰውና በእንስሳ ላይ ነበር። ጠንቋዮችም ፈርዖንን፦ ይህንስ የእግዚአብሔር ጣት ነው አሉት፤ የፈርዖን ልብ ግን ጸና፥ እግዚአብሔርም እንደተናገረ አልሰማቸውም። እግዚአብሔርም ሙሴን አለው፦ ማልደህ ተነስ፣ በፈርዖን ፊት ቁም፤ እነሆ እርሱ ወደ ውኃ ይወርዳል፤ እንዲህም በለው፦ እግዚአብሔርም እንዲህ ይላል፦ እንዲያገለግለኝ ሕዝቤን ልቀቅ። ሕዝቤን ባትለቅቅ፣ እነሆ በአንተና በባሪያዎችህ በሕዝብህም በቤቶችህም ላይ የዝንብ መንጎችን እሰድዳለሁ፤ የግብፃውያንም ቤቶች የሚኖሩባት ምድር ሁሉ በዝንብ መንጎች ይሞላሉ። በዚያ ቀን በምድር መካከል እኔ እግዚአብሔር እንደሆነ ታውቅ ዘንድ፣ በዚያ የዝንብ መንጋ እንዳይሆን ሕዝቤን የሚቀመጥባትን የጌሤምን ምድር እለያለሁ። በሕዝቤና በሕዝብ መካከል እለያለሁ። ይህንን ተአምራት ነገ ይሆናል። እግዚአብሔርም እንዲሁ አደረገ። በፈርዖን ቤት፣ በባሪያዎቹ ቤቶች ውስጥ ብዙ የዝንብ መንጋ መጣ። በግብፅ አገር ሁሉ ላይ ከዝንብ መንጋ የተነሳ ምድር ጠፋች። ፈርዖንም ሙሴንና አሮንን ጠርቶ ሂዱ፣ ባገው ውስጥ ለአምላካችሁ ሰዋ አላቸው። ሙሴም ለእግዚአብሔር ለአምላካችን የግብፃውያንን እርኩሰት እንሰዋለንና እንዲህ ይደረግ ዘንድ አይገባም። እነሆ እኛ የግብፃውያን እርኩሰት በፊታቸው ብንሰዋ አይወግሩንም። እኛስ ለእግዚአብሔር ለአምላካችን እንሰዋ ዘንድ እንዲያዘዘን የሶስት ቀን መንገድ ወደ ምድረ በዳ እንሄዳለን አለ። ፈርዖንም እግዚአብሔር ለአምላካችሁ በምድረ በዳ ትሰዉ ዘንድ እለቃችኋለሁ ነገር ግን ርቃችሁ አትሂዱ፣ ጸልዩልኝ አለ። ሙሴም እነሆ ከአንተ ዘንድ እወጣለሁ የዝንብ መንጎችም ከፈርዖንና ከባሪያዎቹ ከህዝቡ ነገ እንዲሄዱ ወደ እግዚአብሔር ጸልያለሁ፣ ነገር ግን ለእግዚአብሔር ይሰዋ ዘንድ ህዝቡን እንዳይለቅ ፈርዖን እንደገና አያታለን አለ። ሙሴም ከፈርዖን ዘንድ ወጣ፣ ወደ እግዚአብሔርም ጸለየ። እግዚአብሔርም ሙሴ እንዳለ አደረገ። የዝንብ መንጎቹን ከፈርዖን፣ ከባሪያዎቹ ከህዝቡንም አነሳ፤ አንድስ እንኳን አልቀረም። ፈርዖንም በዚህ ጊዜ ደግሞ ልቡን አደነደነ፤ ህዝቡንም አለቀቀም። የዛሬው ምዕራፍ በዚህ ተጠናቋል። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ።